አይደለም፣ ይበልጥ ነው ቆንጆ ትሆኛለሽ። ምን እየሆንክ ነው? እራቅ። እንዲህ ስትባሉ ደግሞ ምኩሩት ነገር አለ። ቆይ፣ እዚህ ቤት ጤነኛ ሰው አይመጣም ማለት ነው? ሁሉም የራሱን እብደት ተሸክሞ ነው የሚመጣው። ነፍሴን አስጨነቃትኩ። የኪራ አባት ኪራ እና አሴት መግባባታቸውን ለጽናት ደውሎ ጠየቃት። ጽናትም እንደተግባቡ ነገረችው። ነገር ግን አሴት ትልቅ የተደበቀ ሚስጥር አላት። እሱም ምንድነው ሄኖክ የተባለው የድሮ ፍቅረኛ ሆኖ ተገኝቷል። ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል ሃምሳ ሁለትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦች ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። የኪራ አባት ጽናት ጋ ደውሎ አሴትና ኪራ መግባባታቸውን ጠየቃት። ጽናትም እንደተግባቡ ነገረችው ነገር ግን ጽናት ለጽናት ለኪራ እናት አሴት መምጣቷን እንዳልነገረችውም ነገረችው። ጽናትም በጣም ተበሳጭታለች። የተበሳጨችበትም ምክንያት ፈጣሪ ሆይ፣ ለምንድን ነው ግን በፍቅሬ የምትቀጣኝ? እንዴት ሰው ፍቅሩን የወደደውን እንዴት አሳልፎ ወገቡን አስሮ ይድራል? እያለች እየተበሳጨችም ነበረ። በዛም ሰዓት ኪራም ጠጥቶ አድሮ እንደዚሁ ነግቶበት መጥቷል። በዛም ምሩት ሄድና ምን ነው አነጋህበት እኮ ለምንድን ነው ሂድ፣ ተኛ፣ ትንሽ ተኛ እረፍ ትለዋለች። ምን እተኛለሁ፣ ምን ሰላም አለ እናተኛለሁ? ቤቱ ራሱ አስጠልቶኛል እያለ ሲላት ነበረ እምሩም መረተው እንዴት፣ ለምን እንደዚህ ይሆናል እያለች ስትለውም ነበረ። እሱም ያለውን ነገር እስቲ ሰላም በምን በኩል ሰላም ላገኝ፣ እኔ ሰላም የማገኝበትን አንዳንድ ነገሮችን እስቲ አንድ ነገር አንድ መላ ፍጠሪልኝ ሲላትም ነበረ። እሷም አይዞክ እያለችውም ናሆምስ ብላ ትጠይቀዋለች። ናሆም ክፍሉ እንደተኛ ይነግራታል። እሷም እስቲ ረብሾ ብላ ትሄዳለች። ኪራም ተነስቶ ወደ ጽናት ጋ ይሄዳል። ጽናቶ ውጭ እያጸዳች ነበረ። በዛም መጥረጉን አቁመሽ አንዴ ታወርኛለሽ ብሎ ይላታል። እሷም እሺ ዝግጁ ነኝ ብላ ልታወራው ትፈልጋለች። እያወራም እያለ ግን ለምንድን ነው እንደዚህ እየጠላሽ ምንድን ነው ችግርሽ? ምን የተፈጠረ ችግሩን ንገርኝ እያለ ይላታል እሷም ደግሞ ዛሬ ምንም ለመናገር ፈቃደኛ አይደለችም። ይህ ሁሉ ያስገደዳት አንድና አንድ ነገር የኪራ አባት እንግዲህ ቃል የምነ ተዳ ነው ስላላት በዛ ተጨንቃ ዛሬ ውስጧን እየጎዳች ትገኛለች። ምንም ልትነግረው አልቻለችም። በጣም ተበሳጭቶ አንዳንድ ቃላቶችን እየተናገራት ነበረ። የሚቆጭህን በኋላ የሚጸጽትህን ቃል አትናገር እያለችም ስትለው ነበረ እንደዛም ሲላት እሷ ምንም እንትን አላለችም። ምንም መልስ አልሰጠችውም። ልትሄድ ስትል እሱ ይይዛትና ንገሪኝ ይላታል። እሷ ግን መናገር አልፈለገችም። በዛው ተናዶ ወደ ፎቅ ላይ ይወጣል እየተናደደ። በዛም ወደ አሴት ክፍል ያው እሷ አሴት ያለችው ኪራ ክፍል ነው። ወደዛ ይሄድና አልጋው ላይ ቁጭ ይላል። በዛም ሰዓት አሴት ትመጣለች። ምን ነው ግን ሰሞኑን ደብሮሃል፣ ትክክል አይደልክም? ብላ ትለዋለች። ከዛን ኪራም ምን አንዳንድ አንዳንድ ፍቅራቸውን ፍቅር የማይገባቸው ሰዎች እያለ ብቻ እንደዛም ሲል ሴቶች አረመኖች ናችሁ፣ ክፉዎች ናችሁ ፍቅር ሲሰጣችሁ ለፍቅር ቦታ የማትሰጡ አንዳንድ ነገሮችን ሲላት፣ አንድ ለምን ሁላችንንም በአንድ ሴት ምክንያት በአንድ ሰው ምክንያት ሁሉንም በጅምላ መጨፍጨፍህ ቢያሳዝነኝም ግን ምክንያቱን ልጠይቅህ እፈልጋለሁ ምንድን ነው ብላም ትጠይቀዋለች። እሱም የሆነበትን ነገር አንዳንድ ነገር ይነግራታል። እሷም እንግዲህ ያለውን ነገር ትነግረዋለች። ሁላችንም እንደ መልካችን እንደተለያየን ውስጣችንን አስተሳሰባችንም ይለያል ምናምን ትለዋለች። በዛም እስቲ አንዳንድ አይዞክ እያለችም ስትለው በጣም ተደስቶ ዳበስ ዳበስ ሲያረጋት በቃ እንደወንድ ነው ማሳጅ የምታደርገኝ አይደል ብላ ትለዋለች። ከዛ እቅፍ ያደርጋታል። ይሄ ነገር ወዴት እየሄደ ነው? አሴትና ኪራ እየተግባቡ ነው? እውነትም እየተግባቡ ነው። የጽናት መጨረሻዋ ሊያስጠላ ነው። እውነት የኪራና የጽናት መለያየት እንደዚህ ተቀጠለ፣ ድራማው የሚያስጠላ ይሆናል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ፣ ጽናት ነች የድራማው ድምቀት። የዚህ ቤት ድምቀት ጽናት ነበረች። ጽናት እንደዚህ ተሆነች፣ ድራማው ሊያስጠላን ነው እላለሁኝ በዚህ አጋጣሚ ከዛን አየሩ ቀዝቃዛ ነው፣ ለምን አንወጣም ብሎ ይላታል። ሴትን ይወጣሉ አንዳንድ ነገሮችንም እዛው የሄዱበት ሊዝናኑበት የሄዱበት ቦታ አንዳንድ ነገሮችንም እያወሩ ነበረ። እዚህ ቤት ትመላለሳለክ እንዴ አስተናጋጆቹ ሲያውክም ሲጠሩክም አቀባበላቸውም ለየት ያለ ነበረ ምናምን እያለችም ስትለው ነበር። ጨምረሻ አለ አንገትሽን ደፍተሽ አንዳንድ ነገሮችን ታያለሽ ምናምን ሲላት ሴት አይደለሁም እንዴ በግራውን በቀኙም እጠቀምበታለሁ እያለች ስትል ነበረ። እንግዲህ በዛውም አጋጣሚ እስቲ አሁን ተነስተን ሻወር መግባት ስለምፈልግ እኒሄድ ትለዋለች። እሺ በቃ ብዙ መቆየት አትፈልጊም ነበር መሰለኝ ምናምን ይላታል። አይ ብቻ እንደዛ ነው እያለች ሲነሱ አንድ ሀይላንድ ታነሳና፣ ምን ደግሞ ሀይላንድ እንዲሰራልሻል ምናምን ብሎ ይጠይቃታል። እዛ በር ላይ የሆኑ ልጆች ሀይላንድ ሲለጋግሙ አይቻለው ለእነሱ ልሰጣቸው ብዬ ነው ምናምን ትለዋለች። እሱም የኢትዮጵያነታችንን በዚህ መግለጽ መልካምነታችን እንደዚህ ነው ምናምን ይላታል። በዛውም ወጥተው ይሄዳሉ። ሲወጡ ሲሄዱ እንግዲህ ጽናትን በጣም ተበሳጭታ ግን ለምንድን ነው ቶሎ ቶሎ የሚናፍቀኝ? በምን ምክንያት ፈጥሬ ቅፍል አድርገው እያለች አልጋው ላይ ቁጭ ብላ ነበረ። ኪራም ልክ ሲሄድ እሷ ቁጭ ብላ ነበረ። ብድግ ትልና አልጋውን ታነጥፋለች። በዛም እኔም ፈልገሽ መጥተሽ ነው አይደል ይላታል። አይ አይደለም፣ አልጋ ላነጥፍ መጥቼ ነው ትለዋለች። የተነጠፈ አልጋ ነው እንዲህ የምታነጥፊው ይላታል። እኔ ነኝ ያነጠፍኩት ምናምን ይላታል ትለዋለች። ከዛም እሺ በቃ አልጋውን አንጥፍ ያለሁ እኔ ልሄድ ምናም ስትል እሱም ሳቢ ያረጋትና ጽናት እረ ተይ ተይ እንደዚህ አትሆኚ ይላታል። አይ ምንም ትልና እሷም ትተው ትሄዳለች። በዛም አጋጣሚ ና ማነች እምሩ ትመጣለች ጽናትን እረ ተይ ለምንድነው እንደዚህ የምትሆኚው? አሁንም ጊዜሽ ጊዜው ቅርብ ነው። አሁንም ወደ ፍቅርሽ ተመለሺ። አንቺ እንዴት ፍቅርሽ ለሰው አሳለፈሽ እንደዚህ ትሆኛለሽ ምናምን እያለች ስትመክራትም ነበረ። ጽናትም ደግሞ እንዴት ላድርግ ቃሉስ፣ የአባቱስ ቃል እንዴት አድርጌ አባቴን ንሳ በአባቴን አንገቱን ላስደፋ ነው? ተማሪ ነች ትማራለች ብሎ ሲል እኔ ወንድ ይዤለት ልሄድ ነው እያለች አንዳንድ ነገሮችን ውስጧ የሚጠይቃትን ነገር ስትልም ነበረ። አንቺ ግን አሁን እኔ እንዳትናገሪ ብዬ ነበር ቃል አስገብቼ ነው የነገርኩሽ። አሁን ሀሳቤ እንዳታስቀይረኝ ምናምን ትላታለች። እኔ ሽ ችግር የለም፣ አሳብሽን አላስቀይርሽም። ነገር ግን ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ ፍቅርሽን አንቺ እኮ ለፍቅ- ኪራን ብታፈቅሪው፣ እሱ በጣም ያፈቅርሻል፣ ያሳዝናል። እሱን ብታፈቅሪው ቤተሰቦቹንም አንቺንም ራስሽን ታስተካከያለች ምናምን ትላታለች። እሷም እንዴት እንደዚህ አይሆንም ብላ አንዳንድ ነገሮችን ትላታለች። እሺ፣ በቃ ተይ ብላ ትሄዳለች። እነሱም ወደ ክፍላቸው ኪራና አሴትም ክፍል ውስጥ ቁጭ ብለውም እያወሩ ነበረ። በዛ አጋጣሚ ሄኖክ የሚባል ጓደኛ አለኝ ቤታቸው ለልማት ሊፈርስ ስለሆነ ቤት እስከሚከራይ እኛ ቤት ሊኖር ነው ምናምን ይላታል። አይ በጣም ጥሩ ነው እንግዳ መቀበልና ልምድ አድርገዋል ምናምን ሲለው በአያቶቻችን ለምንድን ነው ምናምን እያለም ሲላትም ነበረ። እሱም በዛ አጋጣሚ ሲመጣ ተይዋለሽ። በጣም ጥሩ የሆነ ልጅ ነው በቤቴ እኔ እንግዳ እሱ ባለቤት ነው የሚሆነው። ታይዋለች፣ በጣም ተጫዋች የሆነ ልጅ ነው ምናምን አይደል ታይዋለው ምናምን እያለችም ስትለው ነበረ። ኪራም ጽናትን ምግብ እንድሰራ ሲጠራት ነበረ። ጠርቷትን ምግብ ስሪ፣ እንግዳ ይመጣል ብሏታል። ሄዶም እንደገና ተመልሶ ዛሬ እንግዳው አይመጣም ነገ ነው ይላታል። እሷ ግን ምግቡን እንደሰራችው ትነግረዋለች። እሺ በቃ ችግር የለውም ይላታል። ከዛም አሴት ክፍሏ ውስጥ ቁጭ ብላ እያለ ኪራ ተመልሶ ይሄዳል። እሷ ጋር የታለ እንግዳው ምናምን ስትለው አይ ነገ ነው የሚመጣው ብሎ ይላታል። ነገር ግን እንግዳው አልቀረም ይመጣል። አሁንም ሊመጣ ነው። እንደዛም በዛም አጋጣሚ ያ እንግዳ ሄኖክ የተባለው እንግዳ ይመጣል። ከናሆም ጋር እንደዛም ሆኖ እየተጫወቱ እያለ ድንገት ትመጣለች። አሴት ድንገት ትመጣለች። በጣም ይደነግጣሉ፣ እሱም ስለሚያውቃት እሷም ስለምታውቀው በጣም ይደነግጣሉ፣ ቆመው ይቀራሉ። እንዴ ምንድን ነው? ትተዋውቃላችሁ? እንደ ቁጭ በሉ እንጂ ምናምን ሲል አይ አንተዋወቅም ብላ እሺ፣ ታዲያ ሰላም ተባባሉ፣ ቁጭ በላ። ምን ነው ባንዲራ ልትሰቀል አስመሰልከው እኮ ምናምን ይለዋል። እናሆምም እሷም እንግዲህ አይ አንተዋወቅም፣ አሴት እባላለሁ፣ እሱም ሄኖክ እባላለሁ ምናምን ተባብለው ቁጭ ይላሉ። መጨረሻ ላይ ግን እየተፈጠረ ያለው ነገር ያስፈራል ብዬ ነው ማስበው ውድ ቤተሰቦቼ ኪራም ወደ ማን ነው? ሄኖክ ወደ ኩሽና ሄዶም ነበረ። ጽናትን ብቻ ቆንጆ ነሽ እያለ ሲላትም ነበረ። እሷም አመሰግናለሁ። መጨረሻ ሲጠጋት በጣም ተኮሳትራ አባረዋለች። ወደ ቤትም ተመልሶም ነበረ። ሲመለስም ተምሩ ጋር አንዳንድ ነገሮችን እያወራ ነበረ እና አሁንም ለቤት እንደተከራየ እራሱን እንደቻለ ለምሩ ነግሯታል። እስቲ ቤት ግን አሳየኝ ትለዋለች። ነገር ግን ቤቱን እንደማያሳያት መጀመሪያ ይላታል። ተው ቀረብሃ ምናምን እያለ ስታስፈራራው እንኳን ቤቱ እኔ በልቤ አንቺን ነው የወደደሽ። አሁን ቤቱ ሁሉም ነገር ተሟልቷል። ቤት ውስጥ የቀረው ቤት ውስጥ ጉድ ጉድ የምትል ሴት ብቻ ነች ምናምን ይላታል። ከዛን እንደዛን ብሎ እስኪ አረፍ ልበል አረፍ ልበል ብሎ ይሄዳል እሱም ተኛ እሷም እንደምታፈቅረው ብቻዋን ስታወራ ነበረ እኔ እኮ በጣም ነው የማፈቅርህ እያለችም ስትል ነበረ ያሴትም እንግዲህ በዚህ በሄኖክ መምጣት፣ አሁንም ደግሞ በሄድኩበት እየተከተለ ሊረብሸኝ ነው። አባቴን እኮ አስከፍተ ከዋል አባቴንም እኮ እንደዚህ አድርጌዋለሁ እያለች በጣም ስትበሳጭ ነበረ። እሷም አሁንማ እስከመፈጠሩ መርሳቴን ነው የምነግረው፣ አሳይካለሁ እያለችም ስትል ነበረ። ጽናትም እንግዲህ በጣም ተበሳጭታለች። ላሴትም በጣም ኪራን እንደማታስከፋው ነግራታለች። እኔ እና ኪራ እንኳን ምንም እንደዚህ ደረጃ የሚያደርሰን ቦታ የለም አላስከፋውም እያለች ለምክርሽ ግን አመሰግናለሁ ስትላትም ነበረ። ጽናት ግን በጣም ከፍቷት ነው ይሄን ስትላትም የነበረው። መጨረሻም ላይ እንግዲህ ምን ይፈጠራል የሚለውን እምናይ ይሆናል። አሴት ወደ ሱቅ ኪራና ማንቺ እምሩና ኪጽናት በረንዳ ላይ ቁጭ ብለው አሴትና ኪራ እንደተፈቃቀሩ ስለነሱ ሲያወሩ ድንገት ትመጣለች። ስሜን የጠራችሁ መሰለኝ ምናምን ትላለች። አይ አሴትና ኪራ ተቀራርበዋል ምናምን ነው የምንለው እያለች ስትላትም ነበረ ሲሏትም ነበረ። በዛም አጋጣሚ እናንተ ተጫዋቱ በቃ እኔ ሱቅ ደርሼ ልምጣ፣ ምናምን ትላችኋለች። እሷም ስትሄድ ሄኖክ በር ላይ ውጭ ላይ ይጠብቃታል። እጇን ሲይዛት አትንካይ ብላ ስትበሰጫጭ ነበረ። አንተ እኮ እንዴት እንደዚህ ታረጋለ? እርኩስ ሰውነ፣ የተረገምክ ሰውነ እያለች ስትለው፣ ሰክሬ ነው እኔ አልነበርኩም። እንዴት እንደዚ ታደርጋለ? እንዴ ቪዲዮ ትለቃለክ? ምናምን እያለች ስትለው፣ ሰክሬ ነበር እያላትም ነበረ። መጨረሻ ላይ ግን አንገቱን አንቃ አሳይ ካለው ተዛሬ ጀምረክ እኔ አይደልሁም ሰው ቤትም ባንሆን እኔ እናንተ ዛሬ ይለይልን ነበረ፣ እያለች እየፎከረችበት ነበረ። ውድ ቤተሰቦች፣ ለዛሬ እጀላቸው የመጣሁት ይህንን ይመስላል። በሌላ ቤት ውስጥ የምንገናኝ ሰላም፣ ሁኑልኝ፣ ሰላም ቆዩልኝ፣ እወዳችኋለሁ፣ ባይ ባይ።